በፍልስጤሙ ሐማስ እጅ የቀሩ ሀያ በሕይወት የሚገኙ እስራኤላውያን ታጋቾች ፍቺም በሰባት ታጋቾች መለቀቅ ተጀምረዋል። ዛሬ ጠዋት ሰባቶቹ ከሐማስ ወደ ቀይ መስቀል እጅ ከተላለፉ በኋላም ቀይ መስቀል በተራው ጋዛ ውስጥ ለሚገኘው የእስራኤል ጦር አስረክቧቸዋል። ከዛም በእስራኤል ልዩ ኃይል ጋዛ ውስጥ ተሰብስበዋል። 1700 ከኦክቶበር 7 ጥቃት በኋላ የታሰሩ ናቸው። ከነሱ በተጨማሪ 250 ዕድሜ ይፍታ ተፈርዶባቸው የነበሩ እስረኞች አብረው ይፈታሉ። ፕሬዚደንት ትራምፕ ወደ ኢየሩሳሌም በገቡበት ሰዓት የከተማው መግቢያ ላይ በሳቸው ግዙፍ ምስል የታጀበና ታንክዩ እናመሰግንዎታለን የሚል አርማ ከሕንፃ አናት ላይ ቁልቁል ተዘርግቶ አይተዋል። ፕሬዚደንቱ የክኒሴት ንግግራቸውን ከጨረሱ በኋላም ከተወሰኑ የታጋች ቤተሰቦች ጋር እንደሚገናኙ ታውቋል። የፕሬዝደንቱ የእስራኤል ቆይታ አራት ሰዓት ብቻ ነው። ቀጣዩ ጉዟቸው ከሀያ በላይ ሀገራት በጋዛ ቀጣይ ጣፈንታ ላይ የሚነጋገሩበት የግብፅ ጉባኤ ላይ መገኘት ይሆናል። በግብፅዋ የቀይ ባህር ዳርቻ መዝናኛ ከተማ ሻር ማልሼክ የሚደረገው ይህ ጉባኤም ፕሬዝደንት ትራምፕና የግብፅዋቻቸው አብደልፈታህ አልሲሲ ይመሩታል። የእስራኤል ታጋቾች ቁጥር በሕይወት ያሉና የሞቱ በድምሩ 48 ነው። ሀያዎቹ በሕይወት ያሉ ታጋቾች በተሟላ መልኩ የፍቺ ሂደታቸው የሚጠናቀቅ ሲሆን 28ቱ የሙታኑ አጽም ግን ላይሟላ እንደሚችል ታውቋል። ከ7 እስከ 9 የሚደርሱ ሙታን ያረፉበትን ቦታ ሐማስ ፈልጎ ለማግኘት እየሞከረ ሲሆን ካልቻለ ግን ቀይ መስቀልና እስራኤልን ጨምሮ ብዙ አገራት የሚሳተፉበት ፍለጋ አጽሞቹ ያረፉባቸውን ቦታዎች አግኝቶ በማውጣት ለእስራኤል ለማስረከብ ሰፊ ፍለጋ እንደሚጀምር ታውቋል። የሙታኑ አጽሞች የእስራኤልን ሰንደቅ ዓላማ በለበሱም የሬሳ ሳጥኖች ተደርጎ ለፎረንዚክ ምርመራ ተላልፎ የሚሰጥ መሆኑ ታውቋል። እዛም ማንነታቸው ከተለየ በኋላ መልሰው ለቤተሰቦች ያስረክባሉ።